አሰላሙአሌይኩም ወረህመቱላሂ ወበረካቱ ውድ እና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ ሰላም ናችሁ ሰላም ነኝ አልሀምዱሊላሂ ተቸላለሁ አዲስ ናቸው ሰብስክራይብ ላይክሸር እያደረጋችሁ ቤተሰብ ሁኑ የዛሬው እንግዲህ የምትሽት ይኸው ጨዋታ ነው እንትን አልኩት ጨርሼ እንትን አላልኩትም ማለት ነው እና ላይክሸር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ጋይስ የዛሬው እንግዲህ ምሽት ይሄን ይመስላል። አንዳንዶቹ መዳሞች ማለት ነው ምሽንታ መዳሙን ተኩሽ ነሳ። እነሱን እነሱ ነው ለይዘን እምንለው ማለት ነው። አንዳንዶቹ ከቤት ሲወጡ ልብስ ያኔ የራሷ ስራ አላት አይሉም ማለት ነው። ልብስ ትኮሳ ይኖራል ወይም አጠባ ይኖራል። በዛን ሰዓት ያን እንትን እምንለዋለን። ግን አንዳንዶቹ ደግሞ ደንታም የማይሰጣቸው አሉ ማለት ነው። እና የኔ ሴትዮ ከነዛ ውስጥ አንዷ ናት ማለት ነው። መአል ልብስ አጥብ ያለሁ ላኪም ግን ይተኮሳል። የ የልብስ ተኮሳው ነገር ስራ ስራ አይደለም ማለት ነው። ምንም አይመስላትም። ልጁ ደግሞ ታይ ተኮስ እንትንታለ እሱ ደግሞ ኡ ይላለ። ልጁ ጋር ደግሞ ጦርነት ነው። እሷ ደግሞ ለብቻ ልብሱ ምንም አይመስላትም። ልጁ ደግሞ አንድ ጨርቅ አንድ ፓንቱ ፓንቱ ሌላው ቅርቱ ፓንቱ ተቀረች ለዚ ለአንድ ፓንቱ ብሎ ይጠራል ማለት ነው ያላ ግዲድ ይው ማለት ነው። እና ልብሱ ተቀምጦ ወር አይነ ብም እንትን በይ አለችኝ ጠቅልል ያለችኝ ይላችኋለሁ። ያው እንግዲህ ተመሽ ጀምሬዋለሁ ለነገ መሳ ነው አለች። እንሻላ እንግዲህ ሁለት መጥረብ አንድ መጠቅለል አይቀርም ማለት ነው። እና እየተሯሯጥኩ ነው እላችኋለሁ ጓደኞቼ። እኔ ደግሞ ቶሎ ቶሎ አላቅበትም መጠቅል ቶሎ ቶሎ ጠቅልል ጠቅልል እንደዚህ እንደነሱ አልችልበትም ቶሎ ቶሎ ማለት ነው። እርጋታች፣ እሷ ደሞ ቁጭት አለች። ወላ ከአስር ደቂቃ ሁለት መጥረባት ትቀልላለች ማለት ነው። እሷ ቁጭት አለች። እሷ መሻለ በትፍ አታቆየም። ስጠቀልለው ግን አይጠብቅም፣ አይጠብቁም። ፖህ ይላለ ወዲያው ውሃ ሲገባ ወዲያውጠምን ያለት ይችላለ ማለት ነው። እኔ ደግሞ የተቀለልኩት ክር ያሉ ናቸውና ጠቅልልኝ ትለኛለች ማለት ነው። ያንቺ ጥብቅ ያሉ ናቸው ትለኛለች። እንዴት ዴን ያሉ ያጠቀልል ወይ ስላት እጃችን አንድ አይደለም። ይህን የእጅ ወፍራም ነው ጅ። ስለዚህ እጅሽ ሹልክ ሹልክ ሹልክ ትላለች፣ ጥብቅ ታደርጋለች ትለኛል እና ይህን ይመስላል ማለት ነው። እና ማሳያችሁ ደግሞ ይሄ በርበሬ ነው፣ ትናንትና የተቀነጠሰው በርበሬ ይሄን ይመስላል ማለት ነው። ጋይስ፣ እነዚህ አድርጎ ይህ እንኳ ያው ቤት ነው የሚበላው በፊት ግን

አስታማችሁ የቀበራችሁ ታሟል ተብላችሁ ተነግራችሁ፣ ማንኛውም ነግሯችሁ አስታሟችሁ፣ እንደ ማንኛውም ሰው ጂባት ብላችሁ ታሞ የተቀበረ ሰው ዓይናችሁ ያይ ወላይ ተስፋ ምንም እትናይላችሁ። ግን ሳዬ ሳይታመም ምንም ሳይሆን ሞተናችሁ ስትባሉ ዘመዴያችሁ ወይም አባታችሁ ወይም ወንድማችሁ ምንትላላችሁ ይህንን መተኪያ በለላችሁ በአንድ ፍሬ እጎታችሁ ላይ ይሄ ነገር እንደት የምትሆኑ እንደት ነው መቋቋሙ? ራሱ ከባድ ቻላቅም። በተለይ በስደት ላይ ስደት ላይ ሆናችሁ ናፍቃችሁ ነፍቆት እንድርግት አድርጓችሁ ነገ አገኘዋለሁ ብላችሁ ተስፋ ያደርጋችሁበትን ሰው ነገ ደስ ደሳለሁ ቤተሰቦች ጋር ደግብ ቤተሰቦች ስቃለው ቤተሰቦች ስቃለው ይህ ያላችሁትን ሰው በጣም በቃ ህልም ህልም አላደለም የምትመኙት በህልማችሁ። ያ ህልም ነገ አገኘዋለሁ ነገ ተርስበታለሁ ምትርተን ያን የሆነ በለኒ ህልሜ ተበላሽ አገኘዋለሁ ብዬ ያሰብኩትን መቼም በሞት አጣለሁ ብዬ ያላሰብኩትን ሰው ያላሰቡትን ሰው ማጣት አላህ ቀዳና ቀደሩን በጣም ከባድ ነው። እስከ ለእናንተ ለቋሚ በጣም ከባድ ነው። ለዛም ለሰውዬ መፍሰሱ ያለ ሰዓቱ ያለ ጊዜው ገና ልጅ ነው፣ ወጣት ነው። በማይሆን ነገር እንትን ሲል ያምማል። ከባድ ነው። ምን እንደም ምን ብቻ አላውቅም። አላህ እኔ እንጃ ምን እንዲያኖረልኝ አላውቅም። ብቻ ለፊት የነጠቀረ ይረብኛል

ያኔ ምን ልበላችሁ፣ እንትን ተስዴት ተሰድዳችሁ የትም ዙሪያችሁ ዙሪያችሁ ስትሄዱ ቤተሰቦቻችሁ መጡ ልጆች ብለው ዘለው ቅፍ የሚያረጓችሁ አለ። እንደዛ ነው አንዱ እኔ በቃ የትም ቦታ በእኔ እውቀትር ብዙ ቦታዎችን ተረግጫለሁ። በእኔ እውቀትር በእኔው አቅም ማለት ነው። በእኔው አቅም ብዙ ነገሮችን ተረግጫለሁ። ብዙ ተንከራተች ያለው የስደት ኑሮ ያቀዋለን አይሞላም። እንደዛ ሆኖ ሰድ

ብልጥ ነው አንድ ሰው ገምና ነው ብላችሁ መቶ አያስፈልግም። ያ ሰው ሊታለል ይችላል። ያ ሰው መሞኘት ይኖራል። ሁልጊዜ ብልጥ ነው ወይም ሁልጊዜ ገምና ነው እሱ አይታለልም ማለት ውሸት ነው ማለት ነው። ማይስተር ብቻ ሁሉ ነገር ከባድ ማለት ያለው፣ ወርቲኞች አላህ ሃይሩ ነገር ሻልን በእያለንበት የዘንድሮ መዓት ነው የፈላብን። አገር ሰላም ጠፋ፣ ቤተሰቦቻችን ጎደሉብን። እኛስ ምንድን ነው የነገው ተስፋችን ምንድን ነው? የተቀሩትን ቤተሰቦቻችንን ምን ዋስትና አለ ለማገኘት እነሱን? አገር ሰላም ታልሆነ ታልሆነ የፖለቲካ እንትን ምንም የማያውቁትን የልጅ አባት የውሬ አባት እንደዚህ እየተደረገ ናውጣ ናግጣ እና እንደዚህ አድርግ እየተባለ በዛ ሀዴ በዝከዴ ገበሬውን ያጋፍጣል ፊት ለፊት መከላከያ ተኋላ ሲሆነ በገበሬውን አጋፍቶ እሱ ሙሽለክ ነው ተኋላ ማለት ነው። ማሽለት ክብሎ እሱ ያመልጣል። እና ንጹሓን ሁለተኛ ደግሞ ንጹሓናቶችን ለምን ይሄ ሁል አስፈለግ? አያስፈልግም እኮ ምንም የማያውቁትን ሰዎች በጥላቻ አንዳንድ ሰዎች ጥላቻ ያለባቸው ሰዎች ማለት ነው። ወይም በለጠን ጥላቻ ኑሮባቸው በለጠን ብለው አንዳንዶቹ እንዴት ነው ብለው ይሰጡና፣ ቁጥር እንዴት ነው ማስፈራሪያ ይሰጣሉ። ለዚያ ደረሰው ማለት ነው፣ እንደዛ ናቸው። እና በአሁኑ ሰዓት ከባድ ነው ቤተሰብ ጋይስ ምን እንዲህ በአሁኑ ሰዓት ያለንበት ዱዓ የሚያሰኝ ነው። ይሄ ስንት ዓመታችን አለ ቢሉን ቢሉን ቢሉን ቢሉን። አሁን ደግሞ አዙር ብሎ ቤት አዙረው እስ በእሳችን እያባላን ነው ያለው ማለት ነው፣ ወንድሙን ወንድሙን እንዲበላው ናገርግ ይሄው ማለት ነው። ስለዚህ የአማራ ልጅ አንድ አማራ ነው። አማራ አማራ ነው፣ ግን ፋኖ ፋኖ ነው። ላኪን ግን መከላከያ የሚኛው ነው የሚኛው፣ የአማራ ልጅ ሁሉም የአማራ ነው። ግን መከላከያን መከላከያንና ፋኖን ከፋፍሎ አባላል። ስበሳችን ስበሳችን እንዲህ አለ እናት ያለ ልጅ ያለ እናት አደገ ልጅ ያለ አባት እንዲሁ አስቀረ። አባትን ያለ ልጅ አስቀረ። ጧሪ ጠፋ። እኔ ብቻ እንደ ምን አላቅም ብንሰራስ? የሰው ልጅ ሰርቶ እኮ ዛሬ በአሁኑ ሰዓት እኮ ሰርተህ ማለፍ ሳይሆን ሰርተ ጥላት ግዛ ሆኗል። በአሁኑ ሰዓት ማለት ነው፣ ሰርተ ጥላት ግዛ ነው። እኛ ዝም ብንለፋ ነግ የተሻለ ህይወት እንኖራለን፣ ነግ የተሻለ ኑሮ እንኖራለን ብለን ስንል ዝም ብንፈጋ እኛ ፈክተን የሚበላው ሌላ ሁኗል ማለት ነው።

እስቲ አላህ እያለንበት ታዲያ ይጠብቃን። በየሁሉም ቤት መቼም ያንቋቋል፣ በየሁሉም ቤት እየገባ ያልተገነጠለበት ታዲያ የለም። ወንድም እኮ አባቱ ያልተገነጠለበት ታዲያ ለማጥፋት አይደለም። እነዚህ የሚገደሉ ሰዎች ዲል አጥፍታው ሳይሆን ወይ ዘመድ ያንን የገደለበትን እዛ ሰው ላኛው ሰው ሞተ ብሎ ሲሄድ በጥቆማ በቃ ብቻ ያው ስበሱ እንትን እያለ አንዱን ለአንዱ ሲሮጥ እዛው ያንኛው ላሸርቦት ይደያል። ምን የፈለገውን ታጣ። ይሄንኛው ላሸርቦት ላሸርቦት ይደያል ማለት ነው የመጣበት እንዳይሳካለት እና ሰው ረከሰ። የሰው ልጅ ረከሰ። የሰው ልጅ ረከሰ። ሰው ደሞ ለቤተሰቦቹ አረከሰ። ለነሱ ቢረከስ ለዛ ለተወለደ ሰው ደሞ ያሰው አረከሰም አንድ ሊሆን ይችላል። ለዛ ለቤት ብዙ ችግሮች አሉ። የሟት ቅሪት ሊሆኑ ይችላሉ። መከራቸውን የተያደጉ ሊሆኑ ይችላሉ። ብቻ ምን ልበላችሁ፣ እሳት ሆድያችሁ፣ እሳት ውስጣችሁ፣ ቦግ ቦገ ቦግ ሚል ደረታችሁ ላይ እሳት ፍ ሚል እሳት እንዴት ሰበካ እንዲሆኑ እንዴት በላችሁ ነው፣ ብንሰራውም በላይ የሌለው ነገር ነው። ቤተሰቦቻችን ታጣናቸው። ለምን ለምንኛው

አይደለም እና በሐራም ነገር በሐላል ነገር ደስታን አታገኝም። አላህ ሱብሓነሁ ወተዓላ ፈቅዶ ቢሆን አዎ በቅሎ አህያ የሚያገኘውን ጊዜያዊ ደስታ ልታገኝ ትችላለህ። አንተ አህያ ወይ በቅሎ ከወንግ ልትቀጥል ትችላለህ በዚህ ነገር። ግን የሰው ልጅ የሰው ልጅ የሚባለው በስጋው አይደለም፣ በእጁ በእግሮ አይደለም፣ በሩሑ ነው። ስጋህን ለማስደሰት ላይታች ማለት ወደ ሐራም ነገር መመልከት

አንዳንድ ነገሮችን እኮ ከጓደኞች ትደብቃለህ፣ ከባልደረቦች ትደብቃለህ፣ ትሰውራለህ። አላህ ስብሓነ ወተዓላ እያየህ ግን ትፈጽመዋለህ። አዎ፣ አማን ያጠፋል፣ ማንም ያጠፋል። አይደለም አንተ አይደለም እኔ፣ የነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦች ያ ምርጥ ትውልድ አጥፍቷል። ያጠፋል ከእነሱ ውስጥ የሚያጠፋ ወንጀል ነው የሚፈጽም ነበር። እንዴት ግን አመፅን? ይህንን ለምሳሌ ወደ ሐራም ነገር መመልከትን

ይሄ ነገር በዚህ ላይ ብቻ የሚቆም ሆኖ ሊታሰብ አይገባም። የከፋ ነገርን ያስከትላል፣ ዋጋ ያስከፍላል። ዛሬ በእጅ ያለው እምነት አላህ ስብሓነ ወተዓላ አዝኖልህ ማለት ነው። በዚህ ነገር ከእጅ ሊያፈተልክ ይችላል። እውነቴን ነው። አሳሳቢው ነገር ይሄ ነው። ይህንን ነገር እየተመለከትክ በኢስላም ላይ ብትሞት ራሱ ከወድለኝነት ነው። ነገር ግን ይሄ ነገር ላይኖር ይችላል ነገ ከነገ ወዲያ ለዚህ ነው ሰለፎቻችን እኮ እናንተ ወንጀልን ነው የምትፈሩት፣ እኛ እኮ ኩፍርን ነው የምንፈራው ብለው ይሉ ነበር። አንደኛው ወንጀል ሌላውን ወንጀል ጎትቶ ያመጣል፣ ሌላኛው ሌላውን፣ መጨረሻው ኩፍር እስኪሆን ድረስ ወደ በዚህ መልኩ ነው ወንጀልን ማሰብ ያለብን፣ በዚህ መልኩ ነው ወንጀል መመልከት ያለብን። እንደ ቀላል ነገር የምትመለከተው ከሆነማ ይሄ ከሙናፊቆች ጋር አመሳስለዋል። ይሄ እይታ ይሄ ግንዛቤ